አንዳንድ ጊዜ ነገሮችን ስንወስንና ስናደርግ ዋጋ እንደሚያስከፍለን ቆም ብለን ብናስብ ምን ያክል ባልተጎዳን ነበረ። ሰላም ሰላም፣ ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ስንጠብቀው የነበረውን እውነታ ከራሱ ከባለቤቱ ተከበደ ሰምተናል ማለት ነው። ያው ከሀይሚም ሰምተን ነበረ፣ ነገር ግን ከከበደም መስማት የምንፈልገው ነገር ነበረ። ያው መጥቶ እውነቱን ተናግሯል። እግዚአብሔር ይስጥ። ያው ብዙም ደስተኛ ባንሆን፣ እኔ ደስተኛ አልሆንኩኝም። ያልሆንኩበትን እነግራችኋለሁ። ቤተሰብ ላይክ፣ ሼር እያደረጋችሁ እንግዲህ ሰሞኑን የተፈጠረውን ውዝግብ በሀይሚ በብሩኬ በከበደ መሀል አይተናል። ሁላችሁ ይሄ ነው የማይባል ነገር ተፈጥሮ ነበረ። ሁላችንንም አወዛግቦን ነበረ። ነገር ግን ሀይምዬም ትናንትና መታ ያለውን ነገር እውነታ ተናግራ ነበረ። ነገር ግን ሀይምዬ ይሄ ልታደርጊው አትችም፣ ትክክለኛውን እውነተውን ነው ማዳመጥ የምንፈልገው ከአንቺ ብለዋት ብዙ ጥያቄ አቀርበውባት ነበረ። ነገር ግን ያው ዛሬ እውነታው ታውቋል ማለት ነው በእሷና በከበደ መሀል ምንም አይነት ነገር እንዳልተፈጠረ። ነገር ግን አንድ ቀን በታክሲ እንደሸኛት አብሯት እንደሸኛት ብቻ ነው የተናገረው። ምንም ነገር አልተፈጠረም በእኔና በእሷ መሀል፣ አንድ ቀን ብቻ ነው የሸኘዋትኝ። ምንም ነገር የለም። ነገር ግን ይህንን ያደረኩት በራሴ ፍቃድ ነው። ከዚህ በፊት ሰው ተቀጥሮ ነበር አንተ እና ሀይሚን ለማ ለያየት ነገር ግን ይሄንን ያደረግኩትኝ አንተና ሀይሚ ምን ያክል ጓደኛሞች እንደሆናችሁ ለማረጋገጥ ያክል ነው። ይሄንን ያደረግኩትኝ ለእናንተ ድህንነት ስል ነው እንጂ ከዛ ባለፈ እኔና እኔ በእሷ ላይ ፍቅር የለኝም። እሷም እንደዛው በጣም ጥሩና ና በቃ ሌለ ይሉንታ ቢስ ነገር ነች። ይሉንታ የሚገላት ናት። እና ለወደደችው ማሽናት ምናምን ሲል አቶ ከበደ ሀይሚንም ገላልጧታል። ቶ ባክሱን እኛ ለመገላለጡ ና ለመቆለባበሱ እኛን በቂ ነን ብለናል አቶ ከበደ። ቶ እኛ እናቆለባብሳታለን። ነገር ግን ያንተ ትልቁ ስህተት ምንድን ነው? አንደኛ እነ ብሩኬ ሳያውቁ ይሄን ነገር ማድረግህ ሁለተኛ ነገር ደግሞ የሪቷን ክብር ዝቅ የሚያደርግ ድርጊት ማድረግ በጣም ትልቅ ስህተት ነው። ሌሎቻችሁም ቢሆን ከዚህ ተማሩ፣ ልትማሩ ይገባል። በራሳችሁ ፍቃድ ተነስታችሁ ሀይሚን እንደዚህ ክብሯን ዝቅ የሚያደርግ ነገር አታድርጉ። ምንም እንኳን ከብሩኬ ሰፈር ብትተዋወቁ፣ ምንም እንኳን የሆነ ቦታ ብታቋት ከምድር ተነስታችሁ ማለት ያለሷ ፍቃድ የሆነ ነገር ማድረግ አግባብ ነው ብዬ አላምንም። እሷ ሳትፈቅድ እንደዚህ አይነት ነገር ማድረጉ ምንም ሚሉት ነው፣ እብደት ካልሆነ በስተቀር እንዴ! ይሄ እኮ የእሷን ስም አበላሽተዋል ከበደ። በነገራችን ላይ ማለት ነው ውዶቼ፣ አንዳንድ ጊዜ ሰዎች የራሳቸውን ስሜት ብቻ የራሳቸውን ብቻ የሚያዳምጡ ሰዎች አሉ በዚህ ምድር ላይ ማለት ነው። ለምን ማለት ለምን ሰው ለሰው ብለን መጨነቅ አለብን? ለሰውም ያ ሰው ምን ይባላል የሚለውንም ማሰብ አለብን። እኔ መናገር ፈልጌ አይደለም። ነገር ግን ምን መሰላችሁ አንዳንድ ጊዜ ለሀይምዬ የሰጥናት ቦታ ትንሹም ትልቁም ሀይምን ባከበርናት ልክ መገኘት አለባት። ማንም ሰው መጥቶ እሷን እንዲስ ሪስፔክት እሷን ክብር የሚነካ የሚያንቋሽሽ ነገር እንዲያደርግ አንፈልግም። ይሄ ነገር ፕራንክ እንደሆነ ተረትተናል። ምንም ነገር እንዳልተፈጠረ ሲጀመርም ተረትተናል፣ እናቃታለን ነገር ግን ውዶቼ ሁል ጊዜ የእሷን ውድቀት በተለይ ደግሞ ያለ ስሟ ስም እየሰጡ ለሚያንቋሽሿ ጠንፊዎች ይሄ ሰውዬ ትልቅ ክፍተትን ፈጥሮ ነበረ። ነገር ግን ሰው ሆኑ የማይሳሳት ያኒ፣ ከብረት ዝገት ከሰው ስህተት አይጠፋም፣ አረ ለሚባለው እንደዛ ነገር ነገር ግን ጅብ በቀደደው ውሻ ይገባል፣ አረ ለሚባለው ይሄ ሰውዬ በቀደደው መንገድ ነገ ሌላው መጥቶ እንደዚ እሷን ክብር ዝቅ የሚያደርግ ነገር ቢያደርግ ምን ያክል ዋስትና አለን ኛ ይሄ ነው የኒ ጥያቄ የተፈጠረብኝ። ይሄንን እምለው ነገር ይሄንን ደግሞ እምለው ምንድን ነው የሀይሚን አቅም ስለማቅ። ሀይሚ ጠንካራ ናት፣ ብልህ ናት፣ ጥንቁቅ ናት። ነገር ግን ማንም እየተነሳ አሁን ላይ መጥቶ ስንትና ስንት ጉዞን ስንትና ስንት ተራምዳ ዛሬ ከኋላ መጥቶ ማንም እሷን ክብር ዝቅ የሚያደርግ ነገር እንዲሰራ አንፈልግም። ሀይሚን ብትሆኒ ከዚህ በኋላ በማንኛውም ቦታ ላይ እንደዚህ ካሜራ ወተሽ አንቺን ክብር ዝቅ የሚያደርግ ነገር አትስሪ። አይኖ ፕራንክ ነው፣ በቃ አትስሪ። አንፈልግም እኛ። ይከፋናል፣ ይከፋናል። ስለሚከፋን ማለት ነው። ይሄንን ነው ማለት የምፈልገው እኔ በበኩሌ ቤተሰብ ሊያናደዳችሁም ይችላል። በቃ ተናደዱ። ካናደዳችሁም በእኔ ንግግር በዛሬው ተናደዱ። ነገር ግን እኔ ራሴን ወክዬ ነው የተናገርኩት እናንተን ወክዬ አይደለም። ለሀይሚ ካለኝ ክብር ለሀይሚ ከምሰጣት ቦታ አንፃር ነው ሀይሚ ምን ያክል ሚዛን ያላት ሰው እንደሆነች እና ምን ያክል ጥንቁ ሰው እንደሆነች ሰዎች ደግሞ የሷን በቃ ውድቀት ስለሚፈልጉት ያንን ነገር ደግሞ ክፍተት እንዲፈጠር ስለማልፈልግ ብቻ ነው። እኔ አልፈልግም ያ ነገር። ለዛም ነው አሁን እኔ ብቻ። ሁሉም ነገር አልፏል። ነገር ግን እንደዛ አይነት ነገር ባይደገም ሀይሚዬ እንደዛ አይነት ቦታ ላይ ባትገኝ በጣም አሪፍ ነው።